አሰላሙ ዓለይኩም ወረህመቱላህ ወበረካቱሁ። ቡድና የተከበራችው የዓረበኛ ሚዲያ ቻናል ተከታታዮች፣ እንሻላ የዛሬው ትምህርታችን የሚሆነው የክፍል መቶ ስምንት የዓረበኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው። እንሻላ ዛሬ የምናየው ከሐምዘት ወስል በፊት የመጣው ፊደል፣ የማይሳብ ፊደል እና እንደዚሁም ተንዊን ፈትሐተይን፣ ዶመተይን፣ ከስረተይን የሆኑ ፊደላቶች ከሐምዘት ሎስሉ በፊት በሚመጡበት ጊዜ ሐምዘት ሎስሉ ጋር አያይዝን በምናነብበት ጊዜ እንዴት አድርገን ማንበብ እንዳለብን የምንማር ይሆናል ማለት ነው። እንሻላ በባለፈው ትምህርታችን ስለ ሐምዘት ሎስል ስንማር ሐምዘት ሎስል ማለት ከሐምዘት ሎስሉ አንስተን ስናነብ የሚነበብ ነገር ግን አያይዘን በምናነብበት ጊዜ የማይነበብ እንደሆነ ተምረናል። ከሀምዘት ሎስሉ አንስተን ስናነብ ሀምዘት ሎስሉ ከላምት ተዕሪፍ ጋር በሚመጣበት ጊዜ በፈተሃ ይነበባል። እንደዚሁም ደግሞ የግሱ ሶስተኛው ፊደል ሀምዘት ሎስል ከግስ ጋራ በምትመጣበት ጊዜና የግሱ ሶስተኛው ፊደል ቶመን ላዚመን በሚሆን ጊዜ ሀምዘትሎስሉ በዞማ እንደሚነበብ፣ የግሱ ሶስተኛው ፊደል ቶመን ዓሪ ዶን ከሆነ ሀምዘትሎስሉ በከስራ እንደሚነበብ፣ የግሱ ሶስተኛው ፊደል ፈትሐ ወይንም ከስራ ከሆነ ሀምዘትሎስሉ በከስራ እንደሚነበብ፣ እንዲሁም ደግሞ ከስም ጋራ ከመጣች ሀምዘቱል ወስሉ በከስራ እንደሚነበብ ተምረናል ማለት ነው። ዛሬ በሁሉም ምሳሌ እናያለን። ሁሉንም ተምረናል። አሁን ዋናው አያይዘን ስናነብ እንዴት አድርገን ማንበብ አለብን የሚለውን ነው የምንማረው ማለት ነው። ቀጥታ ወደ ትምህርታችን እንገባለን ኢንሻላህ። ጦይ ስጽፍ በደንብ ተከታተሉ። የምንማረው መጽሐፍም ማንበብም ስለሆነ ስጽፍ ቃላቶቹን እንደት አድርጌ እንደምጽፍ መከታተል ይጠበቅባቸዋል ማለት ነው። ጦይብ ረቢ ልዓለሚነ እንላለን ማለት ነው። ረቢ ልዓለሚነ ሁለት ቃላቶች ናቸው። ረቢ

ይህቺ ላምነች ማለት ነው። ጠይብ ምንድነው የምንለው? ረቢ የሚል ቃል አለ። ከዚያ እዚ ጋር ደግሞ አልዓለሚነ የሚል ቃል አለ። ስለዚህ ሁለቶቹን አንድ ላይ አያይዘን ስናነብ ረቢል ዓለሚነ እንላለን ማለት ነው። ምሎስሉን አናነበውም ማለት ነው። ከሀምዘቱል ወስል በፊት የመጣው ፊደል ምንድን ነው? ከስራ ነው ማለት ነው። አጠቃላይ ሀምዘቱል ወስሉ አይነበብም ማለት ነው። መሊኪናሲ፣ መሊኪ እንላለን። መሊኪ ካልን በኋላ አናሲ ማለት ነው። ሀምዘቱል ስላለች አናሲ ጦይብ። እዚህ ጋ መሊኪ የሚል ቃል አለ። እዚህ ጋ ደግሞ አናሲ የሚል ቃል አለ። ሁለቶችን አየየዝን ስናነብ ሀምዘቱል ወስሉን አናነበውም፣ መሊኪናሲ እንላለን። አናሲ የሚለው ቃል በላመት ታሪፍ ህግ ምንድን ነው? ኢጥጋም ነው አይደለም? ምክንያቱም ከላመት ታሪፍ በመቀጠል የመጣው ፊደል የኢጥጋም ፊደል ኑን ስለሆነ። እዚጋ አልዓለሚነ ስንል ደግሞ በላመት ታሪፍ ህግ ምንድን ነው? ኢዙሃር ነው ማለት ነው። ምክንያቱም ከላመት ታሪፍ በመቀጠል የመጣው ፊደል የኢሃር ፊደል አይነ ስለሆነ ላመት ግልፅ ሆናለች ማለት ነው። ረቢልዓለሚን ብለን ቀጥታ ወደ ላም ነው የምንሄደው። እዚህ ጋ ግን ቀጥታ ወደ ኑኑ ነው የምንሄደው። መሊኪናስ እንላለን ማለት ነው። ጠይብ፣ በመቀጠል ሰዋአን አልዓኪፉ sawa'anil ስጋ ማለት ይፈልክታለች ከዚያ ሀምዘ ቱሎ ስላለ ማለት ነው። አልዓኪፉን እቺጋ አሊፋለች ይ እዚህ ጋር ደግሞ በደንብ ተከታተሉኝ ከሐምዘቱል ወስል በፊት የመጣው ፊደል ተንዊን ነው አይደለን ፈትሀተይን ማለት ነው ከሐምዘቱል ወስል በፊት የመጣው ፊደል ፈትሀተይን ወይ ዶመቴን ወይ ከሰረተን ከሆነ ምን እናደርጋለን አያይዘን ስናነብ አንድ ሃምዘቱል ወስሉ አይነበብም አደለ? ሌላው ደግሞ ምንድን ነው? እዚህ ጋውን ስናነብ ሰዋአን ነው አደለ? ስለዚህ ሰዋአን ስንል መጨረሻ ላይ እን የምትል ድምፅ አለች ማለት ነው። ያችን አያይዘን ስናነብ ወደ ከስራ ቀይረን ነው የምናነበው ማለት ነው። ጦይም፣ ስለዚህ ሰዋአን ልዓኪፉ ነው የምንለው ማለት ነው። ቢተቅዋ

እዚጋ አሁን ቢተቅዋ ሀምዘ ስሎስሎ አይነበብም። እቺ ቢ የምንላት ፊደል እንደ አንድ ቃል ተደርጋ ነው የምትወሰደው ማለት ነው። ጦይብ፣ ስለዚህ ቢተቅዋ ብለን የምናነበው ይቺ ሀምዘ ስሎ ስለነች ስናያይዝ አናነባትም። ከሀምዘ ስሎ ስሎ አንስተን ብናነብ አተቅዋ ነው የሚሆነው፣ ከሀምዘ ስሎ ስሎ አንስተን በምናነብበት ጊዜ ማለት ነው።

እና ጦይ እዚህ ጋር ደግሞ መኒ የሚለው ቃል ምንድነው? እንደ አንድ ቃል ነው ማለት ነው። ከዚያ ከሐምዘቱል ወስል ስናነብ ደግሞ ይስተውግና ይሆናል ማለት። ምክንያቱም ኢስተግና የሚለው ቃል ምን ስለሆነ ነው? ፊዕል ነው። ስለዚህ የፊዕሉ ሶስተኛው ፊደልታ ምን ስለሆነ ነው? ፈተሓ ነው። ስለዚህ ሐምዘቱል ወስሉን በከስራ እናነባለን። ከሐምዘቱል ወስሉ አንስተን ስናነብ ኢስተግና እንላለን። ስናያጅ ደግሞ መን ስተግና ብለን የምናነበው ሐምዘቱል ወስሉ አይነበብም ማለት ነው። ጠይብ ሸይአን

ኢተከ ዘሃ ጠይብ። እዚ ጋ ደግሞ እንዴት ነው? ከላይ እንዴት ተማር ነው ማለት ነው። ሰዋአኒን ለዓኪፉ እንዳል ነው። ሸይአን የሚል ቃላት እዚ ጋ የመጀመሪያው ከዚያ ከሀምዘት ልወስሉ አንስተን ስናነብ ደግሞ ኢተከዛሀ ነው የምንለው። አደለ ሀምዘት ልወስሉ በከስራ ነው የሚነብበው አይደለም። ስለዚህ ምናደርጋለን? አሁን ስናያይዝ ሸይአን ኢተከዛሀ እንላለን ማለት ነው። ሸይአን ስንል እዚጋ ን ሸይአን ተንዊን መጣ። ከሀምዘት ልወስሉ በፊት ተንዊን መጣ፣ ፈትሃተይን ማለት ነው። ስለዚህ ሸይአን ስንል ን ያልናትን ምን እናደርጋለን? ወደ ከስራን ቀይራትና ሸይአኒ እንላለን ማለት ነው። ሸይአኒ ተኸዛሃ ብለን ነው የምናነበው ማለት ነው። ረቢ ግፊር ሊ ረቢ

እናነባለን ሀምዘ ስሎስሉ አይነበብም። ከሀምዘ ስሎስሉ አንስተን ስናነብ ደግሞ ሀምዘ ስሎስሉ በከስራ ይነበባል። ምክንያቱም ኢፊር የሚለው ቃል ግስ ነው፣ ማሰሪያ አንቀጽ ነው ማለት ነው። ስለዚህ የግሱ ሶስተኛው ፊደል ምንድነው? ከስራ ነው። ከስራ ስለሆነ ከሀምዘ ስሎስሉ አንስተን ስናነብ ሀምዘ ስሎስሉ በከስራ እናነባለን። ኢፊር ሊ ብለን ማለት ነው፣ ተምረነዋል ስናያይጅ ደግሞ ረቢ ፊር ሊ ይሆናል ማለት ነው። በመቀጠል ሊቀው ሚሂ ዝኩሩ ሊቀው ሊቀውሚሂ ይቀውሚህ ዝኩሩ። ስለዚህ ምንድ ነው ይቀውሚሂ የሚል ቃል አለ? ከዚያ ውዝኩሩ የሚል ቃል አለ። ከሀምዘቱል ወስሉ አንስተን ስናነብ ሀምዘቱል ወስሉን በዶማ እናነባለን፣ ምክንያቱም ውዝኩሩ የሚለው ቃል ምንድነው? ግስ ነው። ግስ ነው። የግሱ ሶስተኛው ፊደል ደግሞ ምንድነው? ዶመን ላዚመን ስለሆነ ሐምዘትሎስሉ በዶማ ይነበባል። ውዝኩሩ ብለን ማለት ነው። ካፍ ማለት ነው። አለ ካፍ ነው ሶስተኛው ፊደል። ስለዚህ ካፍ ዶመን ላዚምን ስለሆነ ሐምዘትሎስሉን በዶማ ነው የምናነበው፣ ውዝኩሩ በማለት ማለት ነው። ስናያይዘው ሐምዘትሎስሉ አይነበብም። ሊቀውሚህዝኩሩ እንላለን ማለት ነው። ጠይብ በመቀጠል የውመኢዝኒል መሳቁ የውመኢዝኒል ሀምዘቱል ወስል ስላለች ማለት ነው።

የውመኢዚኒል መሳቁ ጦይብ ስለዚህ ይሄ ልክ አሁን ከላይ እንደት ተማርነው ነው ማለት ነው። ሸይአኒት ተከዛሃ እንዳል ነው የውመኢዚን ነው አይደለ? የውመኢዚን ን የምትል ድምፅ አለን። እሷን ን የምትለዋን ድምፅ ወደ ከሥራ እንቀይራታለን ማለት ነው። ከዚያ ሐምዘቱል ወስል ደግሞ አይነበብም። የውመኢዝኒል መሳቁ ንዳለን አያይዘን ስናነብ የውመኢዝኒል መሳቁ ግልጽ ነው። እንሻላህ ቀጣይ አ ከዚያ ሀምዘቱል ወስል አኒም ሹ ም ሹ እንላለን ማለት ነው። ጠይብ፣ ስለዚህ አሁንም እዚህ ጋር አኒ የሚል ቃል አለ። ከዚያ ይሄ ግስ ነው። የግሱ ሶስተኛው ፊደል ደግሞ ዶመን ዓሪዶን ስለሆነ ሀምዘቱል ወስሉ በከስራ ይነበባል። ኢምሹ ብለን ማለት ነው። ስናያይዘው አኒምሹ፣ አኒምሹ ብለን እናነባለን። በመቀጠል ዒልመ ልየቂኒ ዒልመ ከዚያ ዘቱል ወስል አልየቂኒ አልየቂኒ ይ ስለዚህ፣ ስናያይዝ ዒልመ እና ከዚያ አልየቂኒ የሚል ቃል አለው። ሁለቱ በአንድ ላይ ስናያይዘው።

ጠይብ እዚ ጋር አልሃኩሙ የሚል ቃል አለ ከዚያ አተካሥሩ የሚል ቃል አለ። በአንድ ላይ ስናነባቸው አሃኩሙ ተካሱሩ ብለን እናነባለን። ሐምዘቱል ወስል አይነበብም ማለት ነው። በመቀጠል አድኒን

ተንዊነች ማለት ነው። ከዚያ አለቲ የሚል ቃል አለ። ከሐምዘቱል ወስሉ አንስተን ስናነብ ሀምዘቱል ወስሉን በፈትሃ ነው የምናነበው እዚህ ጋ ማለት ነው። ልክ እንደ ኢድጋም ማለት ነው። ወደዚያ አስጠግተን ማለት ነው። እንዴ ሸምስያ አለቲ ብለን ሀምዘቱል ወስሉን በፈትሃ እናነበዋለን። ስናያይዘው ግን ሐምዘቱል ወስሉ አይነበብም። እንዲሁም ደግሞ ተንዊኑ

ጦይ ስለዚህ አሁን እዚ ጋር አነሁ የሚል ቃል አለ። ስናነብ ኢስተማዓ ነው አይደለም። ስናያይዘው አነሁ ስተማዓ እንላለን ማለት ነው። በመቀጠል መ

ስለዚህ እዚህ ጋ ደግሞ ሱመ የሚል ቃል አለ፣ ኢቅዱ የሚል ቃል አለ። አንድ ላይ እየዝን ስናነበው ሱመ ቅዱ እንላለን። ሀምዘቱል ወስሉ አይነበብም። ወመሩ የመ ብነተ ወመር የመ ወመር

ስለዚህ አሁን እዚህ ጋር ምንድነው ወመር እየመ የሚል ቃል አለ። ከዛ ደግሞ ኢብነተ የሚል ቃል አለ። ኢብነተ የሚለው ቃል ስም ስለሆነ ከሀምዘቱል ወስሉን ስትስናነብ ሀምዘቱል ወስሉን በከስራ እናነባለን። ስናያይዘው ደግሞ ደግሞ ወመርየመ ብነተ ብለን እናነባለን። ሀምዘቱል ወስሉ አይነበብም። በመቀጠል ማን ግና

ይ አሁን እዚህ ጋር መኒ የሚል ቃል ና ኢስተር ግና የሚል ቃል አለ። ስናያይዘው መኒ ስተር ግና ብለን እናነባለን ማለት ነው። ሎስሉ አይነበብም። ከሎስሉስተ ስናነብ ሎስሉ በከስራ ይነበባል። ምክንያቱም የግሱ ሦስተኛው ፊደል ምን ስለሆነ ነው? ፈትሐ ስለሆነ ታ ማለት ነው። ስናያይዘው ግን ሎስሉ አይነበብም። መኒ ስትር ግና ብለን እናነባለን ማለት ነው።

ፋሩ ካነ የሚል ቃል አለ። ከዚያ እስትግፋሩ የሚል ቃል አለ። ስና እያይዘው አመለሰሎች ላይ ነበብም ከነ እስትግፋሩ ብለን እናነባለን። ከሀምዘ ስሎ ስሎ አንስተን ስናነብ ደግሞ ሀምዘ ስሎ ስሎ በከስራ ይነበባል። ምክንያቱም እስትግፋሩ የሚለው ቃል ስም ስለሆነ ማለት ነው። ጦይብ። ስለዚህ ስናያይዘው ካነስትግፋሩ ብለን ነው የምናነበው። ሀምዘ ስሎ ስሎ አይነበብም ማለት ነው። ጦይብ። ይህን የመስሪያ የዛሬው ትምህርታችን ኢንሻላህ እንደተለመደው ንባቡን አነብላችኋለሁ ማለት ነው። ኢንሻላህ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።